ምንጣፍ ያደርጉበታል፣ ሽቶ ይቀቡታል፣ መጋረጃ ይጋርዱለታል፣ ስም ይጽፋሉ፣ ብዙ ነገሮችን ያደርጋሉ። ይህንንም መቃረንን የሚያካትት ትርጉም አደለም የሚተረጉሙት። እነሱ ሙካሊፊነ ፊ ዛሊከ፣ በዚህ በሚተረጉሙት አተረጓጓም ዘንድ የተቃረኑ ናቸው። መንሀጀል አንቢያ፣ በአጠቃላይ የነቢያቶችን መንገድ ያዘለ መንገድ አደለም፣ ፊ ዳዕወት ኢላ አላህ ተዓላ ወደ አላህ በመጣራት ረገድ ላይ ላኢላህ የሚለው ከአላህ ውጭ በሐቅ የሚመለክ አማልክት የለም የምትል ነች። ኢለላህ በሐቅ የሚመለከው አላህ ብቻ ነው ነው። ይሄ የነቢዩም ከነቢዩም ዓለይሂ ሰላቱ ወሰላም በፊት የነበሩ ነቢያቶች ትርጉም እቺ፣ ላኢላህ ኢለላህ የሁሉም ነቢያት መታወቂያ ነች። ነቢያቶች በሰላት አሰጋገድ፣ በዘካ አሰጣጥ፣ በተለያዩ በኢባዳዎች ዙሪያ ላይ በሚያጠነጥኑ ነገሮች እነሱ ጋር የነበረው ሁክም ሊለያይ ይችላል። እንደ ሁኔታው ነብዩ አለይሂ ሰላቱ ሰላም ከዚህ በፊት ለነበሩ ሰዎች ምድር ሙሉ በሙሉ የሚሰገድበት ቦታ አልተደረገላቸውም ነበር አሉ። ነብዩ ወጁኢለት ሊል አርዱ መስጂደን ወጠሁራ አሉ ነብዩ። ለእኔ ግን አላህ መስጂድና ንጹሕ የሆነች ቦታ አደረገልኝ አሉ ምድርን። የነብዩ ኡማ የትኛውን ቦታ ላይ ሰላት ቢደርስበት መስገድ ይችላል። እዚህ አካባቢ ካፊሮች ያሉበት ነው፣ እዚጋ ሙስሊሞች ቢኖሩበት ነው፣ እዚጋ የሆን ነገር አለበት አይባል። የደረሰበት ቦታ ላይ በአይኑ የሚያየው ነጃሳ ነገር ካለ ቦታው ላይ አስወግዶ መስገድ ይችላል። ከዛ በፊት የነበሩ ሰዎች ግን እንደዚህ አይነት ነገር አልነበራቸው። ግን በተውሂድ ዙሪያ ከነቢዩ ላ አደም ጀምሮ እስከ ነቢዩ ሙሐመድ ዓለይሂ ሰላቱ ወ ሰላም አንድ አይነት መልእክት ነበር የያዙት። አላህን አምልኩ፣ ከአላህ ውጭ ያሉ ነገሮችን ሙሉ በሙሉ ተው የሚል ነው የሁሉም ነቢያት ጥሪ። ስለዚህ ላ ኢላሀ ኢለሏህን በትክክል የማይተረጉሙ ሰዎች የሚያጠነጥኑት ሁክሙ ዙሪያ ነው። ትናንትና በደንብ ላነሳላቸው ሞክሬያለሁ። የሙስሊም መሪዎች አካባቢ ጉድለት እያጠነጥና ጉድለት የሚፈልጉት በሽርክ ዙሪያ፣ በሰላት ዙሪያ፣ በሀጅ ዙሪያ፣ በዘካ ዙሪያ አይደለም ያጠነጥኑና ክፍተት ብሎ የሚያገኟትና የሚፈልጓት ፍርድ ቤት ሲዳኙ ትክክል በቁራን በሀዲስ ነው የሚዳኙት ወይስ ስሜታቸውን ይጨምሩበታል የሚል ብቻ ነው የሚያጠነጥኑት። አቂዳ ላይ ትኩረት ያደርጉ። ይሄ ነቢያቶች የመጀመሪያ ሲያጠነጥኑ የነበሩትና ትኩረት ሲያደርጉ የነበሩት

ሩቡብያ ይባላለ። ተውሂደል አስማ አልአስማ ወስፋም ይባላለ። እነዚህ በቁርአናችን በሀዲት ቀጥታ እናገኛቸው ናቸው። እነዚህ በሶስት የተከፈሉት እንደ አይመቴል አለሱነት ወልጀማ የጸደቀ ነው ያለ ነው። ግን እቺ አራተኛ ከየት መጣ? ነው ሚን አንዋኢ ተውሂድ ተላታ ከሶስት ከሚከፈሉ ተውሂዶች ውጭ ከየት መጥቶ ነዋል። ማዕሩፍ የታወቁ የሆኑ እነዚህም ሶስቱ እንደ ሰለፍ

ትኩረት የሚያደርጉት ወስሩርያ እንደዚህም ሱሩርያዎች ትኩረት የሚያደርጉበት ምንድን ነው? ወልኸዋርጅ እንደዚህም ኸዋርጆች በዋናነት የካፊርነት መታወቂያ የሚሰጡበት በሁክም ነው። አብዛኞቻቸው እነዚህ ሙኻሊፎች ሂዶ ሂዶ አቂዳቸውና ቃይዳቸው ይገናኛል፣ አንድ ናቸው፣ ይስማማሉ። በሆነ ሆነ ነገር ቢለያዩ ምሳሌ፣ አሁን ራፊዳዎችና ሺያዎች ዩእሚኑነ ቢልጅብቲ ወጣጉት የሚለው የቁርአን አንቀጽ በኡመርና በአቡበክር ላይ ነው የሚፈስሩት በእነዚህ በኡመርና በአቡበክር ጠላቶች ላይ የአላህ ላዕና ይውረድባቸው። ለምንድነው ነው ሲባሉ አላመጿቸውም፣ እነሱ ያሏቸውን መልእክት ይቀበላሉ በሚል ኡመርና አቡበክርን ያከፍራሉ። ዩኡሚኑና ብልጅብት ወጧጉት የሚለውንም በእነሱ ላይ ይተረጉሙታል። ለዚህ ነው ነቢይ ዓለይሂ ሰላም ከዋርጆች ይመጣሉ፣ ሰላታቸውን ከሰላታችሁ ጋ ጋር ታሳንሳላችሁ አሉ። ነቢዩ ዓለይሂ ሰላም በጣም ሲሰግዱ ሰላቱን የኔ ሰላት የዶሮ ለቀማ ነው እን እስከምትል ድረስ ያጠራጥሩሃል። ከዋርጆች እና ሱሩሪዎች ኢኽዋኖች ለምንድን ነው እቺን አራቷን መጨመር የፈለጉት ይላል። ሚን ኢዳፈት ሃዘል ቅስሙ ይሄን አራተኛውን ክፍል መጨመር የፈለጉት ለምንድን ነው? ወጃኢሊሂ ማድረጉ ስ ለምንድን ነው የፈለጉት አኸልሰል ከሳኢስል ኡሉውያ ስፔሻል ኬዝ ነው ብሎ ያቀረቡት ለምንድን ነው? ደግሞ ቅድሚያ ኮ ነው የሚሰጧት። ከትክክለኛው ግንዛቤ ውጪ ያሉ ሰዎች እስኪ ዳዕዋቸውን ዝም ብላቸው ስሟቸው? አንዳንዶቹ ዝም ብሎ ጥሩ ነገር መልበስ፣ ጃፓን ንጹህ ነች፣ ጀርመን ንጹህ ነች፣ አሜሪካን መነጠቁ ሄዱ ነው የሚሉት። አንዳንዶቹ ዝም ብሎ፣ አንዳንዶቹ ደግሞ እንግሊዝኛ ብቻ ነው ዳዕዋቸው በእንግሊዝኛ ዝም ብሎ ሲያወሩ ራሱ ዝም ብሎ በቃ ሌላ ነገር ነው የሚያወሩት። ተውሂድ ጋር አይመጡም። ካላ ውጭ መለካል ካላ ውጭ ማምለክ አይቻልም ምናምን የሚለው ነገር ትኩረት አያደርጉበትም። አንዳንዶቹ ደግሞ የእስላም መሪ ወይም ደግሞ የእስላም መንግስት መመስረት ይላሉ። በቃ የሚያተኩሩበት አላማ አላቸው። ያ አላማቸው የት ያደርሳቸዋል? ስልጣን ደረጃ ነው።

በል ቦታ ሰጥቶ ደግሞ ይሄንን አሁን ስለ ትክክለኛው አቂዳ ስለ ነቢዩ አለይሂ ሰላቱ ሰላም ስላስቀመጧቸው ሐዲሶች ቁርአን፣ ወይ ሰለፎች ያስቀመጡትን ነገር ሽርክ ሽርክ ነው፣ ተውሂድ ተውሂድ ነው፣ ካላሁ ውጭ ያለን ነገር ማምለክ አይቻልም ብሎ ፍትጊያ ውስጥ የገቡ ሰዎችን ከሲስተም ማውጣት ይፈልጋሉ። በመግደል ይሁን በማሳሰር ይሁን ስማቸውን በማጥፋት ይሁን በማንኛው፣ በሌሎች ሙብተዲዎች ደግሞ ርዝቅ ያስፈልጋል ይላሉ። ሁሉም ወደዛ ያመዘኑ ናቸው። ባዕዱሁም አውልያው ባዕድ ነው፣ ከፊላቸው ለከፊላቸው ይረዳዳሉ። ሰለፊይነኝ ቢሉም ወደዛ የሚያመዝኑ ከሆነ ያው ነው። ስለዚህ ለምንድን ነው እዚህ ላይ ትኩረት የሚያደርጉት? ወተረል ኢጃበት አላ ሀዚ ሱአል ይላል። አሁን በተነሱ ጥያቄዎች ላይ ምላሽ ትመለከታለህ። ፊማ የሊ በሚቀጥለው፣ ሚን አቅባሊል ዑለማ አሱና ከሱና አሊሞች ምላሽ ታገኛለህ። አሳኢሪና የሚጓዙ ከሆኑት አላ መንሃጅ ልአንቢያ በነቢያቶች መንሃጅ፣ ትክክለኛው ቀጥታኛው መንገድ ላይ በሚሄዱ ሰዎች ትክክለኛ ምላሽ ታገኛለህ ይላል። ቃለ ሼክ ሳሊህል ፈውዛን

ፊ አምሪል ሙናዛ በጭቅጭቅ ጉዳይ በሸሪያ መዳኘት ይፈልጋሉ። ሁሌ ትኩረት የሚያደርጉት በዚኛው ነው። ሙናዛት ሁቁቅያ የሰው ልጆች መብት መብት ላይ ያጠነጥናሉ ሁሌ። ለዚህ ነው ብዙ ጊዜ ኖች ወይም ደሞ ንን ተከትሎ የሚሄዱ ሰዎች በሳኡዲ መሪዎች እስላም በመሆናቸው ላይ አረጋግጠው አሁን ሙስሊሞች ናቸው አይሉ አታ የቀሩ ናቸው የምትሏቸው ሰዎች እኮ እስላማቸውን አያጸጥቁላቸው ለምን ስትላቸው ሳውዲ ላይ ሴቶች ፊታቸውን ከፍቶ መሄድ ጀምረዋል ይላል እሱ እኮ አጅብ አይደለም ብሎ ነው የሚያምለኩ ግን ሳውዲን ማጠልሸት ይፈልጋል ሰዎች ዘንድ እሺ ቀብር የሚያመልኩ በየቦታው ቀብር ጠዋፍ የሚያደርጉ ከአላ ውጭ ባሉ ነገሮች ተወሱል የሚያደርጉ መሪዎች አሉ ሁሌ ቻናላቸው ላይ እነሱን ነው የሚለቁት ለምን እነዛ መሪዎች ይሄንን የእነሱን ቃይዳ ስለሚቀበሏቸው ብቻና ብቻ ነው ይሰግዳሉ አይሰግዱም አላ ይወቀው ሀከዛ ስለዚህ እነዚህ ሰዎች ወላዩ ሐኪሙን ሀ እችን ላይላህ

አራሩን ይላሉ። ነጻነት አላቸው መብት አላቸው፣ ይላሉ የፈለጉትን ማምለክ ይችላሉ ይላሉ። ቲቪ ላይ ወጥቶ እኮ ሁሉም ፍቅርን የሰበከ ሃይማኖት ነው ይላሉ። ፊ አቃኢዲህም ይላሉ። በእምነታቸው የፈለጉትን ነገር ማምለክና መገዛት ይችላል፣ አትንካቸው ይላሉ። ለዚህ ነው አትንካ ሚሉት። ደግሞ እኮ አትንካ የሚሉት እኮ ራሳቸውን የሚደግፋቸው ነው እንጂ ለሰለፊ እኳ አይሉ የአንዋር መስጊድ ስናስቀራና ስንቀራ ድሮ ድሮ ነው የምነግራቸው። አንዱ እዛ ጋር ኡሉ ሰላሳ ያስቀራል፣ አንዱ አርባይን ዲስ ያስቀራል፣ አንዱ እዛ ቡካሪ ያስቀራል፣ አንዱ ሙስሊም ያስቀራል፣ አንዱ እብኑ ማጃ ያስቀራል፣ አንዱ ቱርሚዚ ያስቀራል፣ አንዱ ፍቂ ያስቀራል፣ አንዱ ነሁ ያስቀራል። ታቃላቸው አንዋር የነበራቸው ሰዎች አንዱ ድምፁን ከፍ አድርግና አብሬት እየተመለኩ ነው አላህን ፍሩ ይላል። አንዱ ቃት ባሬ ይላል። አሁን ግን ፈርመ ነው የምትገባው ለማስተማር

ጀበናየም ቢሆን ጫትየም ቢሆን ምንየም ቢሆን እኔ ሙስሊም ነኝ ካለ በቂ ነው። በቃ ዝም ብለህ አፍነህ ቀቅል ነው። በቃ የነሱ አቋም ይሄ፣ ስተት ነው ይሄ ጥሩ ነው ይሄ መጥፎ ነው የሚለው ማበጠር ውስጥ አትግባ። ይሄ ሰው ይከፋፍላል ይላሉ። በሐቂቃው ግን አይከፋፍልም። ለሰው ልጆች ስተታቸው በደንብ በዝርዝር ሲነገራቸው ከለታት አንድ ቀን በደንብ ይገባቸዋል እነጂ ተሚኡ ይላሉ። አያችሁ ቃይዳቸው እቺ ነች። እንሰበሰባለን አላ መተፈቅና አለይህ ይላሉ። በተስማማነበት ነገር አንድነን በቃ

ከዛ በኋላ ደግሞ አይተህ እንዳላየ ሁኑ ይላል። ከዛ በኋላ ደግሞ በአካባቢ እምነት አንገባብ ይላል። ከዛ በኋላ ደግሞ ይመጡና አይኳኖች በተስማማነበት እንስማም፣ ባልተስማማነበት ዝም አፍን ያዝ ይላል። ከዛ ሙመያዎች ይመጡና ደግሞ ንሰህ ወላ ንጀር ይላል። ጥሩን ጥሩ ነው ይላል። መጥፎን ተጅሪህ አናደርግም ይላል። ዝም ነው በቃ። ይሄ የቀልብ መድረቅን ያወርሳል ይላል። እቺ በቃ ተያይዛ ከድሮ ጀምሮ ተያይዛ ይመጣች ነች። ወደ ቤት የምትመጣ ያደርጉታል ቆይ አንዳንድ ሰዎች እኮ ሚስታቸውን በጣም ከመውደዳቸው የተነሳ በጣም በጣም በር ላይ ቁማ ዝም ብላ እንዲህ በቆመችበት አንድ እብዱ አጠገቧ መጥቶ ቢቆም፣ ከወንድ ጋር ቁመሽ ነበር የተፈጠረውን ችግር ንገርኝ ይላል። በቃ ንገሪ። አረ አላህን ፍራ፣ በቆምኩበት መጥቶ ነው የቆመው፣ እኔ ወላ አላየሁትም። ፕሊስ ንገርኝ የሆነ ከዛ አላችሁ ይላል። በቃ በምስቱም አይደራደሩ። ወደ መናጅ ያመጣል። አይደለም በመናጅ ዝጋ አፍህን ይላል። በምስቱ ግን በጣም በጣም ደግሞ በምስታቸው ማይደራደሩ። ሳውዲ ብትሄዱ ሳውዲ ጠዋፍ ሲደረግ፣ ሀረም ጠዋፍ ሲደረግ እኛ ዝም ብለን ምስታችን ታክሲ ውስጥ እዛ እሷ ትቀመጣለች፣ እኛ እዚህ ነው አረ የምንቀመጠው። ወንድ በዚህ ብሎክ እያደረጉ እንደዚህ ነው የሚያደርጓት። አጥዋፍ አይነቋትም። እንደዚህ ካየሃት ምንድነው ነው የምታየው ይልሃል፣ ያየ ነው ሂድ ይላል። እኛም ጋር ስትመጣ በአቂዳ መይት መጀመር አፍየል። ጭራውን ትነኩታላችሁ፣ አይነካም። እንዲህ እንዲህ አድርጋው ስትነካት ላጥ ነው የምትለው። ግን ቀን ሙሉ ዝናብ የዘነበባትን ፍየል ይደንካት። እንደዚህ የኛ ሀገር ሰዎች መነሃጁን ጨርሶ ለሰው አስረክቦ በምስታቸው አይደራደሩ። በድርጅታቸው አይደራደሩም። አማቂ ዳስ ጋልብበት ዝም ብሎ በቃ የሁሉም መብት ነው ይላሉ። እንደውም እኛ አላፍትና ነው ዝላል ይላል። ሱ ይፈልጉ ደግሞ እነሱ በዚህ መስመር ገብተው ካልተከተልካቸው ተከተልካቸው አንተን ያወግዘዋል። ስለዚህ በተስማማነበት እንስማማለን ባልተስማማነበት ደግሞ ተቻችለን እንሄዳለን ይላል። هذه قاعده እቺ قاعده ነች መሰረት ነች አለ شيخ ሳለል ፈውዛን التي وضعوها ያስቀመጧት የሆነች قاعده ነች አለ ويسمونها ለዚህ ደግሞ ቃዒዳ ስም ሰጧት አለ። ይኸው ስሙን ታዩታላችሁ በደንብ ወ ሰሙን፣ ስም የሚሰጧት ምን አይነት ስም ነው የሚሰጧት? አልቃኢዳቱ ዛሃቢያ ይሏታል አለ። ወርቃማ የሆነች መርሆ ቃኢዳ ነች ይሏታል አለ። ራሷን በአካባቢ እምነት አንገባም አይተህ እንዳላየ ውን ሰምተህ እንዳልሰማ ውን በተስማማበት አብረህ ቀጥል ባልተስማማበት ተቻቻለ ስም አታንሳ ዘግተህ ሂድ የሚሉትን ቃኢዳ ዛሃቢያ ይሏታል። ወርቃማ የሆነች መሠረታዊ የሆነች መርሆ ይሏታል አለ። እነሱ ወይ የፊል ሀቂቃ አለ፣ በእውነታው ሲታይ ግን እችይ

በሸሪያ መዳኘት ፊ አምሪ ላቂዳ አዕዘም አለ በቂዳ ጉዳይ ዋናው የእስላም ፓርቲ ይሄ ነው። አንዳንዶቹ ፖለቲካ የእስላም ፓርት ነው ይላሉ። በአላህ መዳኘት እኮ አይደለም ፖለቲካ። ፖለቲካ ማለት እኮ የሰው ስብስብ፣ የጣት ብዛት ያመጣው ውጤት ማለት ነው። ገብቷችኋል? አረፍ ምሳሌውን ወንድ ለወንድ ይጋባ ሲባል ዘጠና ዘጠኙ ሰው አይቻልም ይላል። መጋባት አይቻልም ይላል። አንዱ ይቻላል ይላል። ከዛ ይቆዩ ይቆዩ ይቆዩና ዘጠና ዘጠኞች ተገልብጦ ሰማንያ ስምንት ይቻላል ምን ችግር አለው ይላሉ። ጸደቀ። ይሄ ይሄ ምን ይባላል? ዲሞክራሲ ይባላል። ፖለቲካ የእስላም ፓርት ነው ይባላል። ባአላህ በቁርአን በሐዲስ መዳኘት የእስላም ፓርቲ ነው። አንዱ ፓርቲ ነው። ግን ፖለቲካ የእስላም ፓርቲ ነው። ኩፍር፣ ዝሙት፣ ሌብነት፣ ወንድ ለወንድ መጋባት፣ ወለድ መብላት ይሄ ዋናው ግባቸውና አላማቸው ነው። ወተረክቱም ፊማ ሁወ አሀሙ ሚንሁ ሊአንነ ተህኪመሽ ሸሪዓ ፊ አምሪል ዓቂዳ አዕዘሙ ሚን ተህኪም ፊ ሻእኒል ሙናዘዓ አለ በግጭት ከመፋረድ ይልቅ አቂዳ ይለውን የምታጠነጥነው፣ ምሳሌውን በቀደም አንስቼላችኋለሁ። ሰሃቢዩ ነብዩን ሊዋጋ መጣ፣ ሰለመ ምንን ያዘ? ላኢላህ ኢላላህ የምትለዋል ከአላህ ውጭ አለ አይመለክም፣ አላህ ብቻ ይመለካል። ሞተ፣ ትንሽ ሠራ፣ ብዙ ተመነዳሉ። ነብዩ ለይ ሰላተ ሰላም ሌላ ያልሰራቸው ስራዎች የሉም አሉ። አንድ ሰው ገርገራ ሳይዘው፣ ነፍስ ውጭ ግብ ውስጥ ሳይገባ መንካነ አኺሩ ከላሚ ላኢላህ ኢለላ ደኸለል ጀነህ

ወልመሻሂዱ ሽርክያ ዝም ብሎ ግንባታ ይቻላል። መስጊዱም ይገነባል፣ አይደል ቤትም ይገነባል፣ ፎቅም ይገነባል። ብዙ የሚገነቡ ነገሮች አሉ። ግን እዚህ ጋር የተፈለገበት ወልመሻሂዱ ሽርክያ ነው። ሽርክ ቦታ ላይ ተመርጦ የሚገነቡ ግንባታዎች አይቻልም፣ ሐራም ነው። ቀብር ቦታ ላይ የትኛውም ቀብር የትኛውም ኮልፌም ይሁን ግንባታ መገንባት አይቻልም። ነቢዩ አለ ሰላት ወሰላም ሁለት ሰዎች ላይ እርጥብ ዛፍ ወይ ቅጠል አድርጓሉ። ነቢዩ አለ ሰላት ወሰላም አንደኛው ምን ያደርግ ነበራሉ? ነቢዩ ወሬን ያመላልሳል። አንደኛውስ አይጽዳዳም ነበረ፣ ሰውነቱ ላይ የሽንቱ ቅሬት ይቀርበት ነበር አሉ ነብዩ። ነብዩ እነዚህ ሰዎች እየተቀጡ መሆኑ በእውነት የተነግሯቸው ነው። ነቢዩ እኮ በእውነት ቀብር የተከሩት ሁለት ሰዎች እየተቀጡ ስለሆነ ነው ይሄ እስኪደርቅ ድረስ ወንጀሉ ይቀንስላቸዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሁን ዛፍ የሚተክሉ ሰዎች እነዚህ ሰዎች የጀሃነም ሰዎች ናቸው ብሎ እየሰጡባቸው ነው። ወደዱም ጠሉ፣ ኮልፌ ብትሄዱ ስም ይጻፋል። ኢትዬ ረሂመሁላህ፣ ሀጂ ሙስጠፋ ረሂመሁላ ቀን አይቻልም። ይሄ ሐራም ነው ነብዩ ከፍ ያለ ቀብር አይተህ ብትቀነጥ ሰው እንጂ እንዳትተው አሉት። ለሳህብ ነብዩ ዐለይ ሰላም ቆረጠዋሉት፣ አስተካክለዋሉት። ባለፈው አንስቼላቸዋል። እንዳጠቃላይ ቀብር ዙሪያው ሊታጠር ይችላል። አሁን ኮልፌ ዙሪያው ታጥሮአል። አልታጠረም። እንስሳይ እንዳይገባ፣ ሰዎች እንትን እንዳይሸኑበት፣ መንገድ እንዳይደረግ፣ ሰዎች እንዳይቀመጡበት፣ እንዳጠቃላይ ዙሪያው ይታጠራል። አንድ ቀብር ግን ተነጥሎ ከፍ አይደረግም፣ የተከለከለ። አገር ቤት ብትሄዱ ባለ አባቶች በደረጃቸው፣ ሼኮች በደረጃቸው፣ አንድ አካባቢ ቀብር ታያላቸዋል። በመሀል የበቀለች ቤት ታያላቸው ማነው ወይ ኢማም ነው ወይ ሼክ ናቸው ወይ ክታበኛ ናቸው ከፍ አድርጎ ይሰሩላቸዋል ቤት በየጊዜው ከፍቶት ይገቡና ተሳልሞ አፈር በልቶ ይወጣል ይሄ ሐራም ነው ሞቃተለትን ሙሽሪኪም ባላህ የሚያጋሩ ሰዎችንም መፋለም ላይ አይገቡም መቼ ድረስ ሀታይ ዩዕሚኑ ቢላህ በላ እስኪያምኑ ድረስ አንዳንድ አንዳንድ አባቶች በተደጋጋሚ ልጅ ሲሞትባቸው ቀጥታ ጠንቋይ ቤት ይሄዳሉ ሳያምኑበት የሆነ ችግር አለ ይላሉ። እንዴት በተከታታይ ልጅ ይሞታል? ወይም ደግሞ ላሚቷ በተከታታይ የወለደች ከሞተባት፣ እንዴት ሊሞት ይችላል? ቀጥታ የት ነው ሄዱት? ጠንቋይ ቤት ይሄዳሉ። ክታበኛ ቤት፣ አውገረድ ቤት የሚባል አለ። ክታበኛ ቃልቻ ማለት ነው፣ በስልጥኛ ቃልቻ ቤት ብሎ ይሄዳሉ። ያ ቃልቻ ወይ አረብኛ አይደለም፣ ወይ እንግሊዝኛ አይደለም፣ ወይ አማርኛ አይደለም፣ ወይ ስልጥኛ አይደለም። ይቸከችክ ይቸከችክ ይቸከችክ እና የሆነ ፀጉር ወይ አጥንት ወይ የሆነ ነገር አድርጎ እርዙን አስሮ ይሰጣቸዋል። አንገታቸው ላይ አንጠለጥሉታል። ላሚቷም ከሆነች አንገት ላይ አገር ቤት አላያችሁም? አባቶች ወተት የሚከለክሉ ላሞች ላይ ምን አለባቸው? ቀንዳቸው ላይ እርዝ አለ። ትዋጋለች፣ እግሯን አንስታ ትራገጣለች ይላሉ። እርዝ አመጡና ያስሩባታል። ከዛ ረገበ ይችላሉ። ሸይጣን ያረግብላቸው። ስለዚህ በዛ ላይ ትኩረት ያደርጉም። ሀታ ዩእምኑ ቢላህ ባላሽ፣ እስኪያምኑ ድረስ ወረሱሊ፣ በመልክተኛው ሃዛ አህም አሉ ሸክሳልፈዛ፣ ይሄ ነው ዋናውን ገብጋቢው። ይኸው ፊታችሁን አዙሩ እያሉ ነው። እዛ መስመር ላይ ያላችሁ ሙሪዶች ካላችሁ

እኛ ከአላህ ውጭ ባለ ህገ ደንብ መዳኘት አይቻልም ለደሩራ ካልሆነ በስተቀር ምስትህ መጣ ፍርድ ቤት እወስዳለሁ ስትል በአላህ በአላህ ቁርአን እንቅራና በቁርአን እንዳይ ይኸው ዓሊም አምጪና አስፈርጅብኝ በቃ ፍርድ ቤት አታቁሚኝ ትላታል በፍጹም ሰጠኝም አልሰጠኝም አቆምሃለሁ ብላ መጥራ ይዛ መታ በፖሊስ በዚህም በዚህም ታንቀት ይሄዳል ተገድዳል ተገደደከ ተገድዳ አማ አማራጭ እያለ ዝም ብሎ ፍርድ ቤት አይቻልም ከመንደር ሰው ብትጣሉ መዝጊድ አምጡት መዝጊድ ነቢዩ ጋር መዝጊድ ነበር የሚመጡት አማ የመጨረሻ አማራጭ ከጠፋ ተገደህ ከሆነ ትሄዳለህ። ይህ ተገደህ የሚል ሁክም ይሰጣል። አልቻልክም፣ ከአቅም በላይ ነው። አማ ከአላህ ውጭ ባለ ነገር መዳኘት ክልክል ነው። ሴቶችም አላህን ሊፈሩ ይገባል። አንዳንዶቹን ሂጂ፣ ክሰሽኝ፣ ክሰሽኝ፣ ክሰሽኝ ይላሉ። ይሄ በወንጀል በኩፍር ማበረታታል። አትበሉ ወለው የተሰረ ናስ አለልሐኪም እያል ይኸው በፍርድ ጉዳይ የሰው ልጆች ጉድለቱን ካም ቢኖርባቸው አሁን የሚሰግዱ አባቶች አሉ ጾም ጾሙ አባቶች አሉ እህቶች አሉ። ግን ድንገት ሂዶ ፍርድ ቤት ተዳኝቶ ሊሆን ይችላል። ይሄ በእነሱ ያለ ጉድለት ነው። ጉድለት አይደለም፣ ጉድለት አምጥተዋሉ። ፈቃሙ ቢሃ ዱነ ልበቅያቲ አንዋኢ ልዒባዳ ለ ለም የኩኑ ሙስሊሚን አለ ላይላ ይነላ አንትቶ ሌላውን በሙሉ ይዘዋሉ። በሙሉ አላህን ማምለክ የሚለውን ትቶት ብቻ ሐኪም እያውን እንደዚህ እያርጎ ይዘዋሉ። መዳኘት መዳኘት መዳኘት መዳኘት መዳኘት